በአዲስ አበባ ውስጥ ፈጣን መልእክት አጓጓዥ ድርጅት ነው። ከሱቃቸው ወደ ከስተመሮቻቸው በሞተር ሳይክል እንዲልኩ እቃውን ከአንድ ቦታ ወደ አንድ ቦታ የሚልክበትን ፕላትፎርም የሰራ ነው። አስቸኳይ ዶክመንት መላክ ቢፈልግ የግድ የሚያውቀውን ሞተረኛ መጠበቅ አይጠበቅበት። ስልኩ ላይ አፕሊኬሽኑን በመጠቀም በአቅራቢያው ያለውን ሞተረኛ በቀላሉ ያገኛል። ይሄ ለነዳጅ ሞተር ላላቸው ብቻ አይደለም። ወደ ገበያው መግባት ለሚፈልጉ፣ በሳይክል ለሚሰሩ፣ በእግር ለሚሰሩ እንደ አዲስ የንግድ ስራ ለሚቆጥሩት ማንኛውንም ሰው ቢሮችን ክፍት ነው ማለት ነው። በፍላጎት ላይ የተመሰረተ ማንኛውም ሰው የነዳጁን ሞተር ወደ ኤሌክትሪክ መቀየር ይችላል። ለእሱ የሚሆን ፕላትፎርም አዘጋጅተናል። የባንክ አማራጮችንም አዘጋጅተናል። የቁጠባ ባህሉን እያዳበረ 50 ፐርሰንት ሲሞላ ሞተሩን ተረክቦ ቀሪውን 50 ፐርሰንት ደግሞ በአነስተኛ የወለድ መጠን እየሰራ ይከፍላል ማለት ነው። የነዳጅም ኤሌክትሪክም ያላቸው ሞተረኞች መተው ተመዝግበ አፕሊኬሽን መስራት ይችላሉ። ሞተሩ በሙሉ አክሰሰሪ ጋር ነው የሚሸጠው። ቦክስ ያለው የእቃ መያዣ ቦክስ እሱም ቦክስ ምክንያቱም ዋተር ፕሮፍ በውሃ ያስገባም ቁልፍ አለው። ስለዚህ የሚላከውን እቃ አስተማማኝነቱን እንዲጠብቅ ነው። በአንድ ፉል ቻርጅ ሁለት መቶ ኪሎ ሜትር መጓዝ ይችላሉ። ባትሪዎቹ ሁለት ባትሪ ነው ያለው። ሁለቱ ደግሞ የሚወጡና የሚገቡ ባትሪዎች ናቸው። በማንኛውም ቦታ ላይ ቤቱም ሆኖ ሌላም ቦታ ሆኖ ካፌም ሻይም የጠጣ ማንኛውም ሰዓት ጥሪዎች፣ ወይም ደግሞ የስራ ኦርደሮች እንዲገቡለት ያደርጋል። ሰላም ተመልካቾቻችን፣ እንደምናላችሁ በዛሬ ዝግጅታችን ለሞተረኞች ጥሩ እድሎችን ይዞ የመጣውን ሞተረኛ ትራንስፖርት ጋር ተገኝተናል። እንግዲህ ይህ ድርጅት በ50 ፐርሰንት ብድር የኤሌክትሪክ ሞተሮችን እያቀረበ ሞተረኞችንም ወደ ስራ ዓለሙ እያቀላቀለ የሚገኝ ድርጅት ነው። እንግዲህ በሚኖረን ቆይታ አጠቃላይ ድርጅቱ ስለሚሰጣቸው አገልግሎቶች፣ ሞተር ሳይክሎችን በምን ያህል ዋጋ እንደምታገኙ ናው ይህንን አገልግሎት ለመጠቀም ምን አይነት መስፈርቶችን ማሟላት አለባቸው የሚሉትን ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ በአምላክ አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም፣ እንደምናለ፣ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እንግዲህ ዛሬ ለሞተረኞች አዲስ የሆነ መረጃ እንዲሁም ደግሞ ስራቸውንም በቀላሉ ሊያከናውኑበት የሚችሉበትን አንድ ለእነሱ ይጠቅማል የተባለ ነገር ናንተ ጋ እንዳለ ሰምተን ብቅ ብለናል። በቅድሚያ እስቲ ካንተ ጋ እንተዋወቅ ስምንና የስራ ድርሻህን እሺ እንኳን መጣችሁ። መስፍን ጌታው እባላለሁ የሞተርኛ ትራንስፖርት ዋና ስራ አስፈጻሚ ነኝ። በጣም ጥሩ ስለ ድርጅታችሁ እናንሳ። በተወሰነ መልኩ ድርጅታችሁ ማን ይባላል፣ ከተመሰረተ ምን ያህል ጊዜ ሆነው፣ እንዲሁም ደግሞ የተነሳበት ዓላማና አሁን እየሰራ ያለው ስራ ምን ይመስላል የሚለውን ጠቅለል አድርገን እናንሳ። በጣም ጥሩ። ድርጅታችን ሞተርኛ ትራንስፖርት ይባላል። በይፋ ስራ የጀመረው በጳጉሜ አንድ ቀን በስካይላይት ሆቴል በተደረገ የመክፈቻ ፕሮግራም ነው። ከዛ በፊት ለአንድ ለሁለት ዓመት በጥናት በምርምር ቆይቷል በዋናነት የሚሰራው አሁን ላይ በአዲስ አበባ ውስጥ በቀላል መልእክት ወይም ደግሞ ፈጣን መልእክት አጓጓዥ ድርጅት ነው። በሞተር የሚጓጓዙ ማንኛውንም ቀላል ክብደት ያላቸው እቃዎች ከአንድ ቦታ ወደ አንድ ቦታ፣ ግለሰቦች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ፣ ሱቆች ሊሆኑ ይችላሉ፣ ከሱቃቸው ወደ ከስተመሮቻቸው የሚያደርሱትን እቃ በሞተር ሳይክል እንዲልኩ ዲጂታል የማድረግ አፕሊኬሽን የመስራት ስለዚህ፣ ማንኛውም ሰው አፕሊኬሽን ውስጥ ገብቶ እቃውን ከአንድ ቦታ ወደ አንድ ቦታ የሚልክበትን ፕላትፎርም የሰራ ነው። አንደኛው ዘርፋችን ይህ ነው። ሁለተኛው ደግሞ እንደምታወቀው ሀገራችን ከምትከተለው የግሪን ኢኮኖሚ ኢኒሽቲቭ አንጻር ለሀገራችን ተስማሚ የሚሆኑ የኤሌክትሪክ ሞተሮችን በማስመጣት በመገጣጠም ለገበያ ደግሞ ያቀርባል። በጣም ጥሩ። እንግዲህ ትኩረት አድርጋችሁ የምትሰሩት ሞተረኞች ላይ ነው። እና ምናልባት ይህ ሀሳብ እንዴት መጣ? ሞተረኞችን ብቻ ተጠቃሚ ማድረግ እንዲሁም ደግሞ ከዚህ በፊት ሞተረኞች በራሳቸው በእጅ ስልካቸው፣ በትውውቅ ነበር ይሰሩ የነበሩት ና ይህንን ወደ ማዘመኑ ወደ ማቅለሉ የመጣችሁበት ሀሳብ ምን ይመስላል? አዎ ትክክል ነው። ያው እኛም እንደማንኛውም ግለሰብ እቃችንን እንልካለን ከአንድ ቦታ ወደ አንድ ቦታና እንቸገራለን ወይ በምናውቀው በኔትወርካችን በስልኮቻችን በደንበኞቻችን ደውለን ነው አሊያም ደግሞ የምናውቀው ሞተረኛ ከሌለ ወይ ጠብቀዋለን፣ ወይ ደግሞ መኪና እንጠቀማለን። መኪና ደግሞ ለክራውደድ ሲሆን ከተማው ቶሎ አስቸኳይ ላይደርስ ደርስ ይችላል። ስለዚህ ለምን አንድ ሰው በአቅራቢያው ያለውን ሞተረኛ ለምን በስልኩ አይጠራም? በአፕሊኬሽን ለምን አይጠራም? በየትኛውን ቦታ ሆነን እቃችን መላክ ብንፈልግ ስልካችንን ብቻ በመጠቀም ወይም ደግሞ ወደ ጥሪ ማዕከል በመደወል በአቅራቢያ ያሉትን ሞተሪኞች ለምን አያገኝም ከሚል ሀሳብ የመጣ የስራ ዘርፍ ነው። ሁላችንም መቼም በቀን እቃ እንልካለን። የኢኮሜርስ እድገት በሀገራችን በጣም እያደገን የመጣው ማንኛውም ሰው ከቤቱ ሆኖ የሚፈልገውን እቃ ኦንላይን ላይ አይቶ መግዛት ይችላል፣ ይፈልጋልም። ስለዚህ ያንን የማሳለጥ ደሊቨሪውን የማከናወን ስራ እንብዛም አልነበረም በከተማችን እና ይሄንን ችግር በማየት የእኛንም ችግር በማየት የመፍትሄ ሀሳብ ይዘን ይመጣ ነው። በጣም ጥሩ። ይህንን ስራ ወይንም ደግሞ ወደዚህ ሲስተም ሞተረኛው መግባቱ ለግለሰቡ ራሱ ምን አይነት ጠቀሜታ አለው ብላችሁ ታስባላችሁ? አዎ ይሄ ለሁለቱም ይጠቅማል ብለን እናስባለን። ሞተረኛውም ከከስተመሩ ከደንበኛው፣ ወይም ደግሞ ከሚያውቀው ጥሪ ብቻ አይጠብቅም። ስልኩን ኢንተርኔቱን፣ ኦን አድርጎ አፕሊኬሽኑን ብቻ በማየት ማንኛውንም አይነት የጥሪ የሚፈልገውን ጥሪ የሚያስተናግድበት እቃ አድርሶ ሲመለስ በማንኛውም ቦታ ላይ ቤቱም ሆኖ ሌላም ቦታ ሆኖ ካፌም ሻይም የጠጣ በማንኛውም ሰዓት ጥሪዎች ወይም ደግሞ የስራ ኦርደሮች እንዲገቡለት ያደርጋል። በዚህ ሞተረኛውን ይጠቅማል። ተጠቃሚውንም ደግሞ እንደነገርኩሽ አስቸኳይ ዶኩሜንት መላክ ቢፈልግ የግድ የሚያውቀውን ሞተረኛ መጠበቅ አይጠበቅበት፣ ስልኩ ላይ አፕሊኬሽኑን በመጠቀም በአቅራቢያው ያለውን ሞተረኛ በቀላሉ ያገኛል። ይሄም ፈጣን የሆነውን የመልዕክት አገልግሎት ስለሚያሳልጥ የሚፈልገውን ዶክሜንት በተባለው ሰዓት እንዲደርስለት እንዲልክ ያግዘዋልና ና ተጠቃሚውንም ሞተረኛውንም የሚጠቅም ሀሳብ ነው። በጣም ጥሩ። እስኪ ስለምታቀርቧቸው ደግሞ የሞተር ሳይክል አይነቶች እንምጣና ያው እንደገለጽክልኝ ከሆነ መግቢያችን ላይ የኤሌክትሪክ ሞተር ሳይክሎች እንደሆነ ገልጸህልኛል። ነገር ግን እስኪ ዲቴል ነገሮችን እናንሳ። ምን አይነት ሞተር ሳይክሎች ናቸው እንዲሁም ደግሞ በሰዓት ወይንም ደግሞ ፉል ቻርጅ ለማድረግ ምን ያህል ይፈጅባቸዋል የሚሉትን ጠቅለል ያሉ ደግሞ ስለመት ወርም ብናነሳ ደስ ይለኛል። ይህንን ሀሳብ ስናነሳ ዘላቂ እንዲሆን ደግሞ ሀገራችን የምትከተለው ደግሞ ግሪን ኢኮኖሚም ስላለ ታዳሽ ኃይልን መጠቀም ኤሌክትሪክን መጠቀም በጣም በየጊዜው እየጨመረ ያለውን የነዳጅ ዋጋ ለመቀነስ ብለን ነው አስሲሙ ያደረግነው ያሰብ ነው። በዚህም ጥናት አድርገናል። በምስራቅ አፍሪካ ኬንያን፣ ሩዋንዳን ተሞክሮ አይተናል። ወደ ቻይናም ሄደናል። ለሀገራችን የሚስማሙ ሞተሮች ምን አይነት ናቸው፣ ከሳይዛቸው አንጻር መልካም ምድሩን የሚቋቋሙ ለትሮፒካል ወይዘር የሚሆኑ በፉል ቻርጅ ረዘም ያለ ኪሎሜትር መሄድ የሚችሉ ቻርጅ ለማድረግ ማንኛው የቤታችንን የ220 ቮልት የኤሌክትሪክ ሶኬት መጠቀም የሚችሉ፣ እነዚህን ቅድመ ሁኔታዎች አስቀምጠን ሰፊ ጥናት አደረግን። ለሀገራችን ተስማሚ የሚሆን እኛም ጋር ማየት ትችላላችሁ። አለ መጥቷል። እነዚህን ሞተሮች እናመጣና እዚህ የመገጣጠም ሰሚ ኖክድ ናቸው የሚመጡት። እዚህ ገጣጥምን ለገበያ እናቀርባለን። እስካሁን ድረስ ባለው መረጃ ከፍተኛ ፍላጎት አለ በተጠቃሚውም ዘንድ። በአንድ ፉል ቻርጅ ሁለት መቶ ኪሎ ሜትር መጓዝ ይችላሉ። ባትሪዎቹ ሁለት ባትሪ ነው ያለው፣ ሁለቱ ደግሞ የሚወጡና የሚገቡ ባትሪዎች ናቸው። ይሄም ደግሞ አንዱ ቻርጅ አድርጎ አንዱን እየተጠቀመበት መጓዝ ይችላል። ከአምስት እስከ ሰባት ሰዓት ፉል ቻርጅ ለማድረግ ይወስዳል። የሞተሩ የባትሪው አይነት ሊቴም አይን ይባላል። ይህም የላይፍ ስፓኑ ትንሽ ከፍ ያለ እንዲሆን ያደርገዋል። ይህን የሚመስላለው ሞተር ሳይክላችን። በጣም ጥሩ። ለሞተር ሳይክሉ ዋስትና ትሰጣላችሁ ወይ? ለምን ያህል ጊዜ? አዎ ለባትሪው ዋስትና እንሰጣለን። ከተገዛ በኋላ ደግሞ መለዋወጫ አፍተር ሴል ሰርቪስ የሚባለውን የጥገና ማዕከላትን እሱን እያዘጋጅን ነው። ለባትሪው የአምስት ዓመት ዋስትና እንሰጣለን። በተጨማሪ ደግሞ በቀጣይ ባትሪ ቻርጅ ማድረጊያ ስቴሽኖችን ስለምናቋቁም በቀላሉ ባትሪው አክሰስብል እንዲሆን፣ በየቦታው እንዲገኝ ማንኛውም ሰው ቤት ውስጥ ቻርጅ እንኳን ባያደርግ ወይም ደግሞ የመብራት መቆራረጥ ቢያጋጥመው በቀላሉ ከአንድ ስቴሽን ባትሪን አንስቶ ፕለጊን አድርጎ የሚጠቀምበትን ፕላትፎርም ሊያመጣ ነው በጣም ጥሩ እንግዲህ ከሳምንታት በፊት ከእናንተው መረጃ ያገኘሁት የነዳጅ የሚሰሩ የሞተር ሳይክሎችን ወደ ኤሌክትሪክ ደግሞ ለመቀየር ሀሳብ ይዛችሁ እንደመጣችሁም የተወሰነ ኢንፎርሜሽን አግኝቼ ነበር እና ስለሱ ብናነሳ ደስ ይለኛል እውነት ነው በፍላጎት ላይ የተመሰረተ ማንኛውም ሰው የነዳጁን ሞተር ወደ ኤሌክትሪክ መቀየር ይችላል ለሱ የሚሆንም ፕላትፎርም አዘጋጅተናል የባንክ አማራጮችንም አዘጋጅተናል ማንኛውም ሰው ይመጣል ይመዘገባል ከኛ ጋር ከዛ ከኛ ጋር ድርጅቶች አሉ የባንክ ድርጅቶች ማለት ነው ከኛ ጋር የሚሰሩ እነሱ ጋር የቁጠባ ፕሮግራም ያዘጋጃል ይህንንም የቁጠባ ባህሉንም እያዳበረ ሐምሳ ፐርሰንት ሲሞላ ሞተሩን ተረክቦ ቀሪውን ሐምሳ ፐርሰንት ደግሞ በአነስተኛ የወለድ መጠን እየሰራ ይከፍላል ማለት ነው። ይሄ ለነዳጅ ሞተር ላላቸው ብቻ አይደለም። ወደ ገበያው መግባት ለሚፈልጉ፣ በሳይክል ለሚሰሩ፣ በእግር ለሚሰሩ እንደ አዲስ የንግድ ስራ ለሚቆጥሩት ማንኛውንም ሰው ቢሮችን ክፍት ነው ማለት ነው። ይመጣሉ ይመዘገባሉ። በሙሉ ክፍያም መጠቀም ይችላሉ፣ መግዛት ይችላሉ። አይ እኔ የባንክ አማራጭ ይፈልጋለሁ ለሚሉ ካሉት ባንኮች ጋር የባንክ አማራጭ አመቻችተናል። በጣም ጥሩ። ምናልባት በኤሌክትሪክ የሚሰሩትን የሞተር ሳይክሎችን ብቻ ነው በእናንተ አፕሊኬሽን ተጠቅመው ይህንን ስራ መስራት የሚችሉት ወይንስ ደግሞ የአሁን ላይ በስራ ላይ የሚገኙ በነዳጅ የሚሰሩ ሞተሮችን የሚሰሩ ሰራተኞችንም ያጠቃልላል? አዎ ይሄ ለሁሉም በአጠቃላይ በሞተር ስራ ላይ ለተሰማሩ ህጋዊ ለሆኑ ኮድ ሶስት ለሆኑ ማንኛውም የነዳጅም ኤሌክትሪክ ሞተሮች ያላቸው ማንኛውም ግለሰቦች ወደኛ መጥተው ተመዝግበው አፕሊኬሽን አወርደው መስራት ይችላሉ። በሂደት ወደ ኤሌክትሪክ ሽፍት የምናደርግበትን ፕላትፎርም እናመቻቻለን። እሱንም ቀስ እያለን ገበያውን እያስለመድን ሞተሩን እያሳየን እያስተዋወቅን በፍላጎት የተመሰረተ ከነዳጅ ወደ ኤሌክትሪክ ሽፍት ለሚያደርጉ ክፍት ነው። አሁን ላይ ግን የነዳጅም ኤሌክትሪክም ያላቸው ሞተረኞች መጥተው ተመዝግበው አፕሊኬሽን መስራት ይችላል አሁንም ወደ አንድ ሺህ አንድ መቶ የሚሆኑ ሞተረኞች ተመዝግበው ከኛ ላይ ይሰሩ ነው ያሉት በጣም ጥሩ ምናልባት ያው ጥናት አድርጋችሁን ወደዚህ ስራ የገባችሁት እና በዚህ አዲስ አበባ ውስጥ ባለው በአማካኝ ምን ያህል ሞተረኞች አሉ ተብሎ ይታሰባል እንዲሁም ደግሞ ወደዚህ ስራ ደግሞ የገቡት ጥቂቶቹ ናቸው ብዬ አስባለሁኝ እና እነዚህንስ ያልገቡትን ወደዚህ ስራ የማምጣቱ ስራችሁ ምን ይመስላል እንዳጠቃላይ ትክክል እንዳልኩሽ ከመመስረቱ በፊት ረዘም ያለ ጊዜ ጥናት እያካሄደ ነበር ኛ ድርጅት። በጥናታችን መሰረት ኮድ ሶስትንም ኮድ ሁለትንም ጨምሮ አዲስ አበባ ውስጥ ከሀያ ሺህ በላይ ሞተር ሳይክሎች አሉ። እነሱን አጠቃላይ ብንይዘው ሀያ ሺህ ይሆናል። ነገር ግን ወደ ኮድ ሶስት ከመጣን ነው ከአስር ሺህ በላይ የሚሆኑ ኮድ ሶስት ሞተሮች አሉ። ይህን ይመስላል የሞተር ቁጥሩ። ነገር ግን ወደ ገበያ መግባት የሚፈልጉ ወይ በሳይክል የሚሰሩ ወይ ደግሞ በእግር የሚሰሩ እቃን የሚያጓጉዙ ደሊቨሪ ላይ የሚሰሩ ሰዎችንም ታሳቢ አድርጎ ነው የመጣው ይሄ ድርጅት። ስለዚህ የሞተር ሳይክል መንጃ ፍቃድ፣ የአሽከርካሪ መንጃ ፍቃድ ያላቸው መስራት የሚፈልጉ እሱን ሞተር አቅርበን አፕሊኬሽኑን አገናኝተንላቸው እናሰራለን። ሌላም ሰው ደግሞ እንደ ኢንቨስትመንት እኔ ሞተር ገዝቼ ማሰራት ፈልጋለሁ ሁለት ሶስት ሞተሮች ገዝቼ በእናንተ አፕሊኬሽን ስራዎች እንዲኖሩ ይፈልጋለሁ የሚል እንደ ኢንቨስትመንት ለሚቆጥርም ግለሰብ እኛ ጋ የሞተርሳይክል አሽከርካሪ መንጃ ፈቃድ ያላቸው ሞተር የሌላቸው እየመዘገብናቸው ያሉ ሊስት ላይ ያሉ ሰዎች አሉ። እነሱን ደሞ አገናኝተን፣ ኢንቨስተሩን እነ ሞተሮችን ገዝቶ እንደ ኢንቨስትመንት ያቀርባል ከሞተረኛ ጋር በማገናኘት ስራውን የማመቻቸትን ስራ እየሰራ ነው። እንደምደሩ እንግዲህ 50 ፐርሰንቱን ብድር የአመቻቻችን እንደሆነ በተወሰነ መልኩ አንስተናል። ነገር ግን እነሱን እንዳልከኝ ከሆነ በተወሰነ ጊዜ የቆጠቡ 50 ፐርሰንቱን ደግሞ ቀስ ብለው ነው የሚከፍሉት ብለኛል፣ እና ምናልባት 50 ፐርሰንቱን በአንድ የከፍለው ቀሪውን ደግሞ በተቀመጠላቸው የጊዜ ገደብ መክፈል ይችላሉ ወይ? እሱን ግልጽ አልገም ብናልፍ ደስ ይለኛል። ትክክል አማራጮቹን ለማቅረብ ነው። ማንኛውም ሰው ከፈለገ መቶ ፐርሰንትን ከፍሎ ጦር መውሰድ ይችላል። አይ ሀምሳ ፐርሰንቱን መክፈል ይችላሉ ሀምሳ ሁለቱም ባንክ አመቻቹልኝ የሚል ሰውም አምሳ ፐርሰንቱን በራሱ የቆጠበ አካውንት አስገብቶ አምሳ ፐርሰንቱን ከባንክ ጋር በማመቻቸት ሞተሩን መወሰድ ይችላል። እየሰራን ደግሞ ቀስ እያል እየቆጠብን ካገኘናት ገቢ ላይ ሶስት ወር አራት ወር ሊፈጅ ይችላል አምሳ ፐርሰንት ለመሙላት ለሚልም ሰው በራሱ አካውንት ከፍቶ ያገኘውን እየቆጠበ አምሳ ፐርሰንት ሲሞላ በቀጥታ ሞተሮችን በማገናኘት አማራጮችን ያሰፋ ነው እንደ መክፈል አቅማችን ፐርሰንት የሚቻላል ሃምሳ ፐርሰንት የሚቻላል፣ እየቆጠሩ ደግሞ ሃምሳ ፐርሰንት ሲሞላም ደግሞ ለሚል እሱም ድሉ ለማመቻቸት ነው። በጣም ጥሩ ቀሪውን በምን ያህል ጊዜ ነው መጨረስ ያለባቸው? እንደ ባንኮቹ ይለያያል። በእርግጥ እኛ ከተለያዩ ባንኮች ጋር ማይክሮ ፋይናንሶች ጋር ነው የምንሰራው። ነገር ግን ሚኒመም ሁለት ዓመት ብለን ያስቀምጥ ነው። በሁለት ዓመት ውስጥ ከዛ በተረፈ ሶስት አራት አምስት እያለ እንደ የባንኮቹ የብድር ጊዜ ይወሰናል። አነስተኛ ወለድ ነው። ሚኒመሙ ግን አነስተኛው ሁለት ዓመት ነው። በጣም ጥሩ። ሞተሮቹ አሁን ላይ መቶ ፐርሰንት ከፍሎ መውሰድ ለሚፈልጉ ምን ያህል ብር ነው የተሸጡ የሚገኙት ከእናንተ ጋር ምን ያህል እንደሆነ ብናነሳ ጥሩ። ይሄ በእርግጥ አሁን ላይ ያለውን ዋጋ ነው የምነግርሽ። መቶ ፐርሰንት ለሚከፍል ማንኛውም ግለሰብ ሞተሩ ሙሉ አክሰሰሪ ጋር ነው የሚሸጠው። ምን ማለት ነው? ሁለት ባትሪ አለው በር ላይ እንደምታዩት ቦክስ ያለው የእቃ መያዣ ቦክስ፣ እሱም ቦክስም ዋተር ፍፍሎጥ ውሃ አያስገባም፣ ሎክ አለው፣ ቁልፍ አለው። ስለዚህ የሚላከውን እቃ አስተማማኝነቱን እንዲጠብቅ ነው። የራሳችን ጃኬት አለ፣ ሄልሜት አለ፣ ሙሉ አክሰሰሪ ነው የምንሰጠው። እሱ ሙሉን አክሰሰሪ ጋር የሞተሩ መቶ ፐርሰንት ለሚከፍል የሞተሩ ጠቅላላ ዋጋ ሶስት መቶ ስልሳ ሺ ነው። ወደ ባንክ አማራጭ ለሚገቡ ደግሞ እስከ ሶስት መቶ ሰማንያ ሺ ይሄዳል። አሁን ላይ ያለው ዋጋ ይሄን ይመስላል። በጣም ጥሩ እንግዲህ የሰጠኝ ኢንፎርሜሽን ለሞተረኞች በጣም ጥሩ የሆነ አድቫንቴጅን ይዞ እንደሚመጣ አስባለሁ እኔ በግሌ። ነገር ግን ወደዚህ የስራ ዘርፍ ከእናንተ ጋር አብሮ ለመስራት ሞተሮችን አግኝቶ ደግሞ ወደ ስራው ዘርፍ መቀላቀል የሚፈልጉ ሰዎች ምናልባት መስፈርቶች ይኖሩታል ወይ በእነሱ በኩል አሟልተው መምጣት ያለባቸው? አዎ፣ እስካሁን እንደነገርኩሽ ከአንድ ሺህ በላይ ሞተሪኞች ከኛ ጋር ተመዝግበው እየሰሩ ነው። እነዚህም ዋና ዋና መስፈርቶችን አሟልተዋል። አንዱ ሕጋዊ የሆነ ጊዜው ያላለፈበት የሞተር ሳይክል የማሽከርከር መንጃ ፍቃድ ያለው፣ የሞተር ሊብሬ፣ ሊብሬ ከሌለ ደግሞ የሞተሩን ውክልና ያለው፣ ኢንሹራንስ ያለው፣ ሞተሩን ታይቶ፣ እነዚህን ዶክመንቶች ካሟላ አፕሊኬሽኑን ያወርዳል፣ ወደ ስራ መግባት ይችላል እነዚህኞቹ ለሞተርኛው እንደ ቅድመ ሁኔታ ወደኛ ስራ ለመግባት ሰዎች ቅድመ ሁኔታ የምናስቀምጥላቸው ናቸው። በጣም ጥሩ። ስለ አፕሊኬሽኑ እናንሳ እና ምን ያህል ቀላል ተደርጎ ነው የተሰራው ለተጠቃሚውም፣ እንዲሁም ደግሞ ያው ሁለቱም ተጠቃሚዎች ናቸው፣ ሞተረኛውም እንዲሁም ደግሞ ደንበኛው እና ምናልባት ደንበኛው ሲያዝ ምን ያህል ቀላል አድርጋቸዋል? ሞተረኛውም ደግሞ ለአጠቃቀም ሲጠቀሙ ምን ያህል ቀላል ተደርጓል? ትክክል። አፕሊኬሽኑ በሀገር ውስጥ ነው የበለጸገው፣ ሀገር ውስጥ አበልጻጊዎች ነው የበለጸገው። አሁን ላይ የራይዳሊንግ ሲስተም ላይ ያሉ አፕሊኬሽኖች እምብዛም አዲስ አይደለም። የተለመደ የራይድ ፕሮግራም ስለሆነ ተመሳሳይ አይነት የተወሰነ ለውጥ ነው የሚኖረው። ተመሳሳይ አይነት ፕሮግራም ነው ያለው። አማርኛ ላንጉጅ ሎካላይዜሽን አለው። ለጊዜው በእንግሊዝኛና በአማርኛ ነው አፕሊኬሽን የሚሰራው። ለተጠቃሚውም ዩዘር ተብሎ ፕሌይ ስቶር ላይ አፕ ስቶር ላይ አለ፣ ሞተረኛ ይባላል። ለድራይቨር ደግሞ ለአሽከርካሪ ደግሞ ሞተረኛ ድራይቨር የሚል የብቻው አፕሊኬሽን አለ። በጣም ቀላል ነው እሱም በተጨማሪም ደግሞ እኛ በሶሻል ሚዲያችን እሁድ እሁድ ደግሞ ቋሚ በቋሚነት እሁድ እሁድ ከአራት ሰዓት ጀምሮ ስልጠና እንሰጣለን። ሞተረኞች አፕሊኬሽን ላይ ያላቸውን ጥያቄዎች፣ መረጃዎች አጠቃላይ ከኛ ከቴክኖሎጂ ቢሮ ቋሚ ስልጠናዎች ይዘጋጃሉ። አፕሊኬሽን እንደመሆኑ መጠን ሶፍትዌር እንደመሆኑ መጠን ደግሞ በየጊዜው ኢናንስመንቶች ይሰሩለታል። በጣም ቀላል ለማድረግ ዩዘር ፍሬንድሊ ለማድረግ ተጠቃሚው ግራ ሳይጋባ በቀላሉ አዶፕት የሚያደርገው አፕሊኬሽን እንዲሆን ሌት ተቀን እየሰራን ነው በተጨማሪ ደግሞ ስልጠናዎችን እያዘጋጅን እያሰለጥን ያለ ነው በጣም ጥሩ እንግዲህ በማኑዋል ሲሰራ በቀን ሁለትም ሶስትም ከዛ በላይም ደግሞ ሞተረኞች ጥሪዎችን እየተቀበሉ መልእክቶችን ያደርሳሉ በአማካኝ ግን እናንተ ጋር የተመዘገቡት ከአንድ ሺህ በላይ ሞተረኞች አሉ ብለኸኛል በአማካኝ ምን ያህል ጥሪዎችን አንድ ሰው መቀበል ይችላል እንደ ጥሪ ሁኔታ እንደ ሰዓቱ ሁኔታ የተለመደው በስራ ሰዓት ከጠዋት ጀምሮ እስከ ማታ 12 ሰዓት ድረስ ሞተረኞቹ ተንቀሳቅሰው መስራት ይችላሉ። የጥሪ ገደብ የለውም። ማንኛውም ሞተረኛ እንዳልኩሽ ሰዓት ይኑረው፣ ስራ ላይ ይሁን፣ ኦን ያደርገው አፕሊኬሽን እንጂ ማንኛውንም ጥሪ ማስተናገድ ይችላሉ። አሁን ላይ እኛ ወደ ኢኮሜርስ ቦታዎች አንዳንድ ስትራቴጂክ ቦታዎችን ዩዘሮች ሊጠቀሙባቸው የሚችሉትን የሞተር እንቅስቃሴ በብዛት ያለበትን አካባቢ የኛ የሴልስ ቲሞች፣ የሽያጭ ሰራተኞች እየሄዱ ግንዛቤ እየሰጡ ወደኛ እንዲመጡ ነው እያደረጉ ያሉት። ይህም በሂደት እየተለመደ ሰው በቀላሉ ወደ አፕሊኬሽናችን እንዲገባ እንቅስቃሴውን የፈጣን ምልክት እንቅስቃሴውን በአፕሊኬሽናችን እንዲያደርግ ኢንከሬጅ እያደረግነው እያበረታታ ነው ያለ ነው። ሞተረኞቹም ተዘጋጅተው ስልጠናውን ወስደው ኦንላይን ሆነው ስራ እየተተባበቁ እየሰሩ ነው ያሉት። ስለዚህ የቻሉትን ያክል ሰዓት አፕሊኬሽኑ መቀበል ይችላል። ማንኛውንም ጥሪ የሚፈልጉትን ያዩታል፣ አክሴፕት አድርገው አንስተው እቃውን ያደርሳሉ። ሲመለሱም አፕሊኬሽናቸውን አብርተው እያዩት እየጠበቁ ስራም ሲያገኙ እያነሱ ነው የሚሄዱት እና በቀን ውስጥ አራት፣ አምስት፣ ስድስት ስራዎችን አሁንም እያከናወኑ ነው ማከናወን ይችላሉ። ከዛ በላይም ማከናወን ይችላሉ። በጣም ጥሩ እንግዲህ ሞተሮቹ እናንተ እንደምታቀርቡ እንዲሁም ደግሞ ወደ ስራውም አለም ሰዎች እንደምታስገቡ በተወሰነ መልኩ ቆይታ እያደረግን ነበረ ነገር ግን ይህንን ሞተር የማቅረብ አቅማችሁ ምን ያህል ነው ሰዎች በስፋት ቢመጡ በስፋት የምታቀርቡት የሞተር ሳይክሎች አሉ ወይጃችሁ ላይ ትክክል ነው። አንዱ የሚያጠናነው ጥናት አቅርቦቱ ምን መምሰል አለበት፣ ሎጂስቲኩ የተፋጠነ መሆን አለበት የሚለውን ነው እና የመረጥነው አጋር ድርጅታችን ቻይና ነው የሚገኘው ኤክስክሉሲቭ አግሪመንት ይወስደናል። ይህንም በብቸኝነት ወደ ሀገራችን የእኛን አይነት ሞተሮች የምናስመጣው እኛንን። መገጣጠሚያም እያዘጋጀን ነው። ገጣጥመን ነው የምናቀርበው። ቁጥሩን የተሰጠንን ቁጥር በከስተመሩ ወይም ደግሞ በተጠቃሚ ፍላጎት መሰረት እያከናወንን እየሄድን በቀጣይ ሁለት ዓመት ደግሞ እቃውን እዚህ መገጣጠም የማምረት አክሰሰሪዎችን እዚሁ የማዘጋጀት ፕላን ያለን እና ከፍተኛ የሆነ የፕሮጀክት ኤክስፓንሽን እቅድ ዲዛይን የተነሳ ነው። አሁን ላይ ምንም እንኳን ሞተሮችን አንተንገጣጥመን የምንሰጥ ቢሆንም እዚሁ የማምረት አክሰሰሪዎችን ስፔር ፓርቶችን እዚሁ የማዘጋጀት እቅድ ደግሞ አለን እና አቅማችን ሰፋ አድርገን ነው የጀመርነው። በጣም ጥሩ። በቀጣይ ጊዜያት ሞተረኛ ትራንስፖርት ላይ ምን ላይ እንጠብቀው? በምን አይነት አገልግሎቶች ያው አሁን እየሰጣች ያለው አገልግሎት አለ። ከዛ በተጨማሪ ግን እንደ እቅድ የያዛችሁት ይኖራሉ ብዬ አስባለሁኝ እና ምን ላይ እንጠብቀው? ምን ላይ እናገኘው? አሁን ላይ እንደነገርኩሽ ሁለት አቅጣጫ ይዘን ነው እየተጓዝን ያለ ነው። የፈጣን መልእክቱን እና ደግሞ ሞተሩን አሴምብል አድርጎ ገጣጥሞ የማስረከብ ሁለት እቅድ ነው የያዝነው። ሁለቱም ደግሞ ዲጂታል ኢኮኖሚ፣ ግሪን ኢኮኖሚ ሰፖርት ያደርጋል፣ ኢናንስ ያደርጋል። በቀጣይ ሞተረኛ ትራንስፖርት ከአዲስ አበባ ወጥቶ ወደ ክልል ከተሞች የመሄድ ወደ ምስራቅ አፍሪካ ሀሳባችን የማስረጽ የማስፋት፣ አዲስ አበባ ውስጥ ደግሞ በተለያዩ ቦታ ቅድም እንደነገርኩሽ የቻርጅ ስቴሽኖችን የማዘጋጀት የግሪን ትራንስፖርትን የማላመድ ዲጂታልንም የማስፋት እቅድ አለን። በጣም ጥሩ እንግዲህ፣ ጥሩ የሆነ መረጃዎችን ነው የሰጠኸኝ። ከዚህ ባለፈ ግን ይህንን ኢንፎርሜሽን ሰምተው ተጨማሪ መረጃዎችን ማግኘት የሚፈልጉ ይህንን አገልግሎት መጠቀም የሚፈልጉ ሰዎች እናንተን በምንድን ነው ማግኘት የሚችሉት? አድራሻ ስልክ ብንገልጽ ደስ ይለኛል። በጣም ጥሩ አድራሻችን ገርጅ ኢምፔሪያል ቤሜ ፕላዛ አስረኛ ፎቅ 1 1001 ቢሮ ቁጥር እንገኛለን፣ ወይንም ደግሞ በ6653 አጭር የስልክ ጥሪ ማንኛውም ሰው ማንኛውንም ጥያቄ ቢያቀርብ እናስተናግዳለን፣ እንመልሳለን። በጣም ጥሩ እንግዲህ ጥሩ የሆነ ማብራሪያ ሰጥተኸኛል። ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ ኔ ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ሞተረኛ ትራንስፖርት ጋር ተገኝተን ስለሚሰጡት አገልግሎቶች ስለሚያቀርቡት የኤሌክትሪክ ሞተሮችና ስለ አፕሊኬሽኑ ጠቅላላ ያሉ መረጃዎችን ወደ እናንተ አድርሰናችሁ ነበረ። ይህንን አገልግሎት መጠቀም የምትፈልጉ ወደዚህ የስራ ዘርፍ ላይ መቀላቀል የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ተጨማሪ መረጃዎችን ማግኘትና አገልግሎቱን መጠቀም ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።